ሩታ ፈገግ ብላ ማየት የናፈቃችሁ እንኳን ደስ አላችሁ። ዛሬ የደስታ ወቅት ነው፣ የልጇን ጾታ ያወቁበት እና እንግዲህ ደስ በሚል ሁኔታ ቁራሳ ላይ ነበሩ ማለት ነው እና ወደ ነተከበርች ቻናል ቤተሰቦች ዛሬ ደስ ብሎኛል፣ የሩት እንደዚህ ፋህ ብላ ዘና ብላ ሰቅት ብላ ስላያዋት፣ ሳቋን ዘላለም ያርገው። ሲከፋት አንወድም። እሷ ሴት ናት እና በጣም ደስ ብሎኛል የሩታ ደስታ ደስታችንም ነው እንግዲህ ዛሬ አብርሽም ደስ ብሎታል በነገራችን ላይ የአብርሽና የሩታ ፍቅር እንደ በፊቱ ተመልሶ ልጃቸውን አንድ ላይ ቢያሳድጉ በአይነኝ እኔ በጣም ደስ ይለኛል ሩታዬም በጣም ደስ ብሏታል ልይኔ እናት በጣም ደስተኛ ሆናለች እነጽጌ እና ጓደኞቿ ሁሉ ተሰብስቦ ስርፕራይዝ ነው ያደረጓት። መጀመሪያ አላወቀችም ነበርና ማለት ነውና በጣም ደስተኛ ሆና ስላየዋት በጣም ደስ ብሎኛል። የሩታዬ ቤተሰቦች፣ የሩታዬ አድናቂዎች ሁላችሁም ደስ እንዳላችሁ አልጠራጠርም ማለት ነው ያው ጉዞ ላይ ነበርኩት እና በጣም ደስ የሚል ጊዜ ነበረ። አሪፍ ጊዜ ነበረ። የሩታ ደስታ ይመለስ፣ የሩታ ፍቅር ይመለስ ሩታዬ እንዲከፋት አንፈልግም እኛ። ሩታዬ ሁሌም ደስ ብሏት እንደዚ ሳቂታ ሆና እንድትኖር ነው እና የሩታ ወዳጆቹም ደግሞ ለዚህ አስባቸዋት እንድትደሰት፣ እንዳይከፋት በሚለው እንደ እህት እንደ ቤተሰብ አስባችሁ ላስደሰታችኋት ኦዲንሶቹም ደግሞ መልካም ምኞቴን እመኛላችኋለሁ ባላችሁበት ሰላማችሁ ይብዛ። በሚል እና በዚህ አጋጣሚ ሩታ ዛሬ በደስታ እንደዚህ ከአብርሽ ጋራ ኬክ እየቆረሰች ፈገግ ብላ ደስ በሚል ሁኔታ ሲያያት ምን አለ የድሮ ፍቅራቸው ተመልሶ ዘልቆ ሳይሄዱ ታርቆ አንድ ላይ ቢሆኑ ብዬ ተመኘኋቸው። እነሱ አንድ ላይ እንዳይሆኑ የሚያደርጋቸው አንድ ነገር ብቻ ነው፣ አብርሽ ከህርሜላ አለመራቁ። ለኪን እውነት እውነቱን ስናወራ አብርሽ አሁንም ቢሆን ከህርሜላ እያደረገ ያለ ነገር አይደለም። ለሩታ በፍጹም ለእኛ ለኦዲንሶቹ፣ ለተመልካቾቹ፣ ለአድናቆቻቸው እንኳን አያምርም አሁን ባይሆን እንኳን አሟታ በአመመው ጊዜ ቤቱ ሄዳ ያደረገችው ነገር ራሱ በጣም ደስ ማይል ነገር ነው። እና ቡታጀራ ሄዶ ደግሞ የመስቀል በዓል ለማክበር በሄዱበት ፕራንክ ምናምን ብላ ያደረገችው ነገርም በብዙዎቹ አልተዋደደም። ብዙዎቹም በተመለክቶት በጣም የሚደብርና የሚያስከፋ ነገር ነው። አሁን ላይ ግን እኔ በህርሜላ ላይ አይደለም ፈርደው፣ ባለትዳር አብርሽ ነው አብርሽ ነው ትዳሩን ማክበርም ማስከበርም ያለበት እውነት አብርሽ ሩታ ከሱ መለያቷ ቢያሳስበው ቢደብረው ህርሚላል እንደምንም አድርጎ ከራሱ ያሪቃት ነበረ ብዬ ነው የማስበው እና እንደዛ ነው ዛሬ እንደዚ ሩታ ፈገግ ብላ ደስ ብሏት አእምሮዋት ሲያይ ምን ተሰምቶት ይሆን በእርግጥ መጨረሻ አካባቢ አይታችሁታል፣ ልብ ብላችሁ አብርሽን አይታችሁታል። በእጅ የያዙት ወርቅ የሚባል ነገር የለም ሩታ ላይ እንግዲህ። ለአብርሽ በእጅ የያዙት ወርቅ እንደሆነች ነው ለኔ የታየኝ ማለት ነው። እና ሩታ ፈገግታዋ የተለየ ፋንዲሻ ሆና ደስ ብለዋት አስባችሁታል? በዚህ ጊዜ እና በደበራት እና በከፋት ጊዜ ላይ እንደዚህ ፈገግ ብላ ደስ የሚል ፈገግታዋን የምታሳይ ሴት ምን ያክል ጠንካራ እንደሆነች ታውቃላችሁ። እና አብርሽ ደግሞ ሩታን በፍጹም ማጣት አይፈልግም። ልቡን ማሸነፍ አይችልም። በቃ እሱ ችግሩ እዛ ጋር ነው። ሩታንም ሊያገኛት አልቻለም። ልቡን ማሸነፍ አልቻለም። ልቡን ማሸነፍ ያልቻለ ሰው ደግሞ ምንም አይነት ነገር ቢመኝ ቢፈልግም ማድረግ አይችልም ማለት ነውና። እና ብቻ አላውቅም ዛሬ ደስታዋ ደስ ብሎኝ ነው የመጣሁት። አብርሽም ደግሞ ልብ ገዝቶ ከሩታ ጋራ አንድ ላይ የመሆን ፍላጎት ቢኖረው ወይም ደግሞ ቢያስብበት የሰው ልጅ ነው እና የሰው ልጅ አንዴ ሲያጠፋ አንድ ደግሞ አስቦ ይመለሳል። ቢያስብበትና ከሴቶች በመራቅ በቃ ምክንያቱም አንንጃ ከሴት ጋራ ቪዲዮ ካልተሰራ በቃ ቪዲዮ አይሰራም። እንዲ እኔ እንጀም የሚያወራ ነገር ስለጠፈኝ ነው። በነገራችን ላይ ምክንያቱም እንደዚህ እየተዋደዱ ያለምንም እንትን እንደዚህ እየተዋደዱ አብርሽ ካሴቶች አለማራቁ ብቻ እቺ ልጅ ትዳሯ ማፍረስ አለበት። የሆነ ዛሬ እንደዚህ ፈክት ብሎ ሲያቸው እውነት ከልብ አንድ ላይ ሆኖ ብሲቁ ብዬ ያሰብኩት ሩታ እንግዲህ ጠንካራን ነው እያሳየች የነበረችው። የሩታና የአብርሽ ሳቅ በፍጹም አይገናኝም። አብርሽ ከልቡ አይደለም፣ ሩታ ግን ከልቡ እየሳቀች ነበር። ለምንድነው ነው ሩታ ተስፋ ቆርጣለች። ጠንካራ ሆናለች። አስባችሁታል። እና ሩታዬ ከዚህ በላይ ጠንካራ ሆነች ማየት ነው የምንፈልገውኛ። በሰላም ወልደች ለመሳም ያብቃሽ። ሰላምሽን ይብዛ። አብርሽም ደግሞ ልብ ግዛ ልብ ግዛ፣ ከሴቶች ርቄ ትዳርህን ወደ ነበረበት ለመመለስ ብትጠራና ብትጓዝ አሪፍ ነው ብዬ አስባለኝ። ምክንያቱም አንዴ ከእጅ የወጣ ነገር ቶሎ ለመመለስ ይከብዳል። አሁን ላይ አብርሽ በእርግጥ እያሰባ ቢያስብም ሊያገኘት ደግሞ አይች እንደማይችል እያወቀ ነው ማለት ነው። እና ከዚህ በላይም ደግሞ ልታጣት ይችላለህ ብዬ አስባለሁ። ምክንያቱም ማን ያውቃል ነገ ከረፈደ በኋላ ሊገባህ ይችላል። እና ሩታን የመሰለች ጠንካራና ጀግና ሴት መቼም ካጣ ተመልሴ አታገኝም ብዬ ስለማስበው ርሜላ የምትባል ልጅን ከሕይወቴ አውጣና ከሩታ ጋር ታርቅ። አሁንም ጊዜ አለ። መቼም እርጉዝ ሴት በእርግዝና ፍቺ ወርቀት አይፈጸምም በፍጹም ማወቅ ያለባችሁ ነገርና እስክትወልድ ድረስ ሩታ ነገሩን እያመቻቸች እንደሆነ ታውቃላችሁ። ያው እስክትወልድ ድረስ ጊዜ ስላለ አብርሽ ደግሞ እንደ ወንድ በደንብ ቁፍጡን ብሌ እንደ ትልቅ ሰው አስቤ ትዳርህን ብትድ ነውና ልጅህን አሳይኝ ልጄን ሊያይ ሊመጣ ነው እያልክ ከምትጨቃጨቅ ልጅህ አንድ ላይ ሆናችሁ አብራችሁ እንደ አባት እንደ እናት አብራችሁ አንድ ላይ ሆናችሁ ብታሳድጉ በአሪፍ ነው እና በተለይ ደግሞ አሁን በዚህን ሰዓት የመጀመሪያ ልጃችሁ ነው። የመጀመሪያ ልጃችሁ አቀባበል ሽርጉድ ማለት ነበር የሚገባችሁ፣ ግን ተራርቃችሁ ነው ያላችሁት። በጣም የሚያሳዝን ሁኔታ ማለት ነው። የመጀመሪያ ልጃችሁ አቀባበል እንዴት ምን ማድረግ እንዳለባችሁ የተኛ አልጋ ምን አይነት አልጋ ነው የሚመችው? ምን አይነት ልብስ እንግዘው? ምን አይነት በቃ ብቻ ብዙ ፕሮሰስ። የመጀመሪያ ልጅ ደስታ ነው ጸጋ ነው በረከት ነው ይባላል አይደል እንዴ? እና ለዚህ እናንተ ደግሞ ደስታችሁን አንድ ላይ ነበር ማድረግ የምትችሉ። እና ውዶች ዛሬ ይዤላችሁ የመጣሁት ይህን ይመስል ነበር። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት እና የሩታ ደስታ ደስታ ደስታችሁን ደግሞ ያ መልካም ምኞታችሁን በሰላም ጎልዳ፣ በሰላም ሁለት ሆነ ልጇን በጀርባ የምትሸክምበትን ቀን አላህ ያምጣ በሉ።